ሰላሙ አሌይኩም ወራህመቱላሂ ወበረካቱ ዛሬ እኔ ጋ ሀሙስ ሀሙስ በጣም ስራ እንደሚበዛ ነግራቸዋለሁኝ እና በጣም ስራ ይበዛብኛል ግን አልሐምዱላህ ባለቀ ሰአት እንግዳ መምጫው እየደረሰ ምከየፉዋህ እያፈሰሰ አገኘሁት አያሳዝንም? ከላይ እስከ ታች አጽድቼ እነዚህ ተበላሹ። ዛሬ ሼፍ ከውጭ ነው ምግብ ሰሪ የሚመጣው። እዚህ ጋር ነው ምግብ የሚጠባብሰውን የሚያኖረው። አሁን እዚህ ላጸዳዳ ነው። እዚህ ነው ምግብ የሚጠበሰው። እዚህ ጋር ከሰል ይዞ ይመጣል። ከሰል ያድርግና አሁን ይሄንን አደርግለታለሁ። ይውጡ ምናምን ሰው ያምራል። ደግሞ የሚገርመው ነገር ሸፍ ምግብ ሰሪ ሲመጣ ምግብ እዚህ የሚሰራ ከሆነ በጣም ያደክማል። በጣም ለምን የምንላላከው ከውጭ ተሰርቶ ሲመጣ ይቀለኛል፣ ለብዙ ነገር ይቀለኛል። ግን እዚህ ከሆነ የሚሰራው ምግብ እቃዎች እንደ ጉድ ይወጣሉ።

ሰውዬው ሰውዬው ምግብ ሰሪው ሲጠራኝ ሯሯጣለሁ አጣለው እስንት ቦታ አቆራረጣለሁ መሰላችሁ? ዛሬ እንደ ክትፎ በቃ እንደ ክትፎ ስጋ ቁርጥርጥርጥርጥ ነው የሚያደርጉኝ። እዚህ ጋር ደግሞ አራተኛ ፎቅ ልበላችሁ ሲደብራቸው እዚህ ጋር ይወጡና ግን ብዙ ነው አላጸዳሁትም እዚህ ጋ ይወጡና እዚህ ባህር አለ ባህር እዛ ጋ ያለው ማለት ነው አሁን ላይ ብዙ ላይ ይታይ ይችላል። ግን ማታ ላይ ከሶስት ሰዓት ከአራት ሰዓት በኋላ በጣም ነው ደስ የሚለው። ይህ የእንጨት የሀገራችን የእንጨት ደረጃ ነው እና ውጭ ላይ ስለሆነ ፀሐይ ስላለው። ፎች ምናምን ያደርጉበታል፣ አልኩሳ ያደርጉበታል። ያው እንደዛ ፈጻዳለሁ። ሸቃሊት እኛ ከው የምር ራስ በራሳችን እኮ ራሳችን የምንሸልም ነን። ባለም ላይ እንደኛ ጀግና ያለ አይመስለኝም። ባለም ላይ ከሚሰሩ ሰራተኞች መቼም ሀበሻ ሁሉም ሀገር ተሳዷል እና ግን እንደኛ ጀግና አይመስሉኝ። ስምንት ሰዓት ወይም ዘጠኝ ሰዓት ባሪፍ ደሞዝ ይሰሩ ይችላሉ። እኛ ግን አስራ ስምንት ሰዓት አስራ ዘጠኝ ሰዓት አሁን እዚህ አራት ሰዓት ትመሳለች አራት ሰዓት ሐሙስ ሐሙስ ሲሆን አራት ሰዓት እንስታችሁ ጧት፣ እስከ 11 ወይንም 12 ሰዓት ድረስ አላችሁ በስራ ላይ ማለት ነው። አስባችሁታል። ክብደቱ 19 ሰዓት ወይንም 18 ሰዓት ነው የሚሰራው በቀን ስንት ማለት ነው ሶባ